ሰላም፣ ጤና ይስጥልን የማያሌ መረጃ ቻናል ቤተሰቦች ሰላም ለናንተ ይሁን። ወቅታዊና ጫጭር የዓለም አቀፍ መረጃዎችን ይዘን ተመልሰናል። ለቻናላችን እንግዳ የሆናችሁ ካላችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ትወዳጁን ዘንድ ግብዣችን ነው። ወደ መረጃዎቹ ስንመለስ በቅድሚያም የአሜሪካ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ፊንላንድና ስዊድን የኔቶ አባል መሆንን በእርግጥ የሚፈልጉት ከሆነ ከቱርክ ጋር ያሏቸውን አለመግባባቶች በቅድሚያ መፍትሔ ለመስጠት ይሞክራሉ የሚል እምነት አለኝ በማለት ገለጹ። ሱሊቫን የአንካራ ፍላጎቶች እንደሚሟሉና እንዲሁም የኖርዲክ ሀገራት የሆኑት ፊንላንድና ስዊድን ለኔቶ አጋርነት የሚያደርጉትን ሂደት ውጤታማና ቀልጣፋ ለማድረግ ከቱርክ ጋር ሙሉ በሙሉ መግባባት እንደሚኖርባቸው ጠንከር ያለ አስተያየት ሰጥተዋል። ፊንላንድ እና ስዊድን ይህንን ማድረግ እንዲችሉና ከቱርክ ጋር እንዲግባቡም በቀጥታ እየሰራን ነው፣ ነገር ግን እኛ መንገዱን የማመቻቸት እርዳታ መሞከር እንጂ ከቱርኮች ጋር የመነጋገርና የመግባባቱ ሂደት በራሳቸው የሚከወን ነው በማለት ሱሊቫን በዋይት ሃውስ ለተገኙ ዘጋቢዎች ተናግረዋል። የጀርመን መራሂተ መንግሥት ኦላፍ ሾልዝ በተከተሉት የጥንቃቄ አካሄድና ግልጽ አቋም አለመያዛቸውን ባልወደዱ በአንዳንድ የአገሬው የፖለቲካ ተቺዎች ጠንከር ያለ ትችት ገጥሟቸዋል። ከባባድ የጦር መሳሪያዎችን ወደ ዩክሬን ለመላክ በመዘግየታቸው እና እንደ ሌሎች የአውሮፓ መሪዎች አሁንም ኪየቭን አልጎበኙም በሚል በአውሮፓ አቻዎቻቸው ጭምር እየተብጠለጠሉ የሰነበቱት የጀርመኑ ቻንስለር ኦላፍ ሾልዝ ሶስት ወራት የሆነውን ግጭት በተመለከተ ያላቸውን ፖሊሲና አቋም ይገልጻሉ ተብሎ በሰፊው የሚጠበቅ ሲሆን ዛሬ ወደ ታችኛው ምክር ቤት ከመግባታቸው አስቀድሞ ለጋዜጠኞች በሰጡት መግለጫ በዩክሬን ያለውን ጦርነት በአውሮፓ ኅብረት በታሪክ የተጋረጠ ታላቅ ቀውስ ነው ብለውታል። አክለውም ሩሲያ በዩክሬን ላይ የወሰደችውን ወታደራዊ እርምጃ የምንቃወመው ነው። ሁላችንም አንድ ግብ ነው የምንጋራው፣ ሩሲያ ይህንን ጦርነት አታሸንፍም፣ ዩክሬን ማሸነፍ አለባት ብለዋል። የበርገር ንጉስ የሚባለው የአሜሪካው ግዙፍ የምግብ አቅራቢ ኩባንያ ማክዶናልድ በሩሲያ ያሉትን 850 የምግብ ቤቶች ፈቃዱን በሰርቢያ የ25 የምግብ ድርጅቶች ባለቤት ለሆነው አሌክሳንደር ጎቨር ለመሸጥ መስማማቱን ትናንት አሳውቋል። ማክዶናልድ የአሜሪካ ታላቅ የካፒታሊዝም ምልክት በመሆን በሩሲያ ውስጥ ለ32 ዓመታት ያገለገለ ሲሆን አሁን ባለው ወቅታዊ ሁኔታ ምክንያትነት ከሩሲያ ጠቅልሎ እንደሚወጣ ባለፈው ሰኞ መግለጹ ይታወቃል። ይህንንም ተከትሎ ማክዶናልድን ለመግዛት የተስማማው የሰርቢያው ጎቨር በቀጣይ በሩሲያ የሚገኙትን ምግብ ቤቶች በአዲስ የንግድ ስያሜ በመቀየር ስራውን የሚቀጥል ሲሆን ለሁለት ዓመታቶች ያህልም በማክዶናልድ ስር የነበሩ ሠራተኞች አብረውት እንደሚቆዩ እወቁልኝ ብሏል። ማክዶናልድ ኩባንያ በሩሲያ ውስጥ በ850 የምግብ ቤቶች 62000 ሰራተኞችን ያስተዳድር እንደነበርም ከስፍራ የወጡ መረጃዎች አመልክተዋል። የአሜሪካው ፕሬዝዳንት ሥልጣን ከጨበጡ በኋላ ለመጀመሪያ ጊዜ ወደ ኤስያ ተጉዘዋል። የባይደን የስድስት ቀናት የሰሜን ምስራቅ ኤዥያ ጉብኝት በሴኡል ተጀምሮ በቶኪዮ ይጠናቀቃል ተብሏል። በዚህ የመጀመሪያቸው በሆነው የኤዥያ ጉዞ የኢንዶ ፓሲፊክ ክልል ውስጥ ካሉ በርካታ ግዛቶች የሚመጡ መሪዎችና ባለሥልጣናት ጋር እንደሚገናኙ ቅር ተይዞላቸዋል። ለውይይቱ ከተዘጋጁባቸው ዋና ዋና አጀንዳዎች መካከል የቻይና በቀጠናው ስለፈጠረችው ተጽዕኖና የሰሜን ኮሪያ ወታደራዊ ሁኔታ መሆናቸውን የነጩ ቤተ መንግሥት ሰዎች መረጃውን አውጥተዋል። በተጨማሪም ታይዋንን አስመልክቶ የመከላከያ ቃል ኪዳኖችን ማኖርና የአሜሪካንን ንግድ በአካባቢው ስለማስፋት ቃል መግባትን ያካተተ አጀንዳን ይጨምራል ተብሏል። ፕሬዚዳንት ባይደን የአየር ኃይሉን አውሮፕላን ከመሳፈራቸው አስቀድሞ ባለፈው ሳምንት በቀጠናው የደቡብ ምስራቅ ክፍል የኤዥያ ህብረት መሪዎችን ባስተናገዱበት ቦታ ላይ የፊንላንድና የስዊድን መሪዎችን ተቀብለው ለኔቶ አባልነት ባቀረቡት ማመልከቻዎቻቸው ጉዳይ ላይ መነጋገራቸው በርካታ ሽፋን ያገኘ ዜና ሆነዋል። ይህ በእንዲህ እንዳለ ቻይና አሜሪካንን ዳግም አስጠነቀቀች። ፕሬዚዳንት ባይደን በዚህ ሳምንት በሚያደርጉት የምስራቅ ኤዥያ ጉብኝት ወቅት የታይዋንን ካርድ አንስተው ከተጫወቱ ግንኙነታቸውን ከባድ አደጋ ውስጥ ሊከት እንደሚችል የቻይና ባለሥልጣናት ማምሻውን አሳውቀዋል። የቻይና ከፍተኛ ዲፕሎማት ያንግ ጂቺ ከአሜሪካ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ጋር ባደረጉት የስልክ ውይይት አሜሪካን በብርቱ አስጠንቅቀዋል። ቻይና ታሪካዊ ሉዓላዊ የግዛታችን አካል የሆነችና ና በቤጂንግ ቁጥጥር ስር መግባት አለባት በምትለው በህንድ ፓስፊክ ራሷን ስለምታስተዳድረው ደሴት ስለ ታይዋን ነጻነት ከመናገር እንዲቆጠቡ የቻይናው ዲፕሎማት ማስጠንቀቃቸውን ሲጂቲኤን ዘግቧል። ከዚሁ ዜና ሳንወጣ ፕሬዚዳንት ባይደን በጋዜጠኛ ጀማል ካሾጊ ግድያ የተፈጠረውን አለመግባባት በማስወገድ በሚቀጥለው ወር ከሳዑዲ አረቢያው መሐመድ ቢን ሰልማን ጋር ለመገናኘት እንዳሰቡ

ኔቶ በፊንላንድ ውስጥ የኒውክሌር መሳሪያዎች በቋሚነት ስለማስቀመጥ ፍላጎት እንዳለው የገለጸው ነገር አለመኖሩን የፊንላንድ ጠቅላይ ሚኒስትር ሳሪና ማሪን ከኢጣሊያ ጋዜጣ ጋር ባደረጉት ቃለ ምልልስ ተናገሩ። ፊንላንድ ወደ ሰሜን አትላንቲክ ኅብረት ለመግባት ባቀረበችው ጥያቄ ላይ ስላለው ድርድር በመረጋጋት የሚደረግ ነው። በፊንላንድ ውስጥ የኒውክሌር ጦር መሳሪያዎች ወይም መሰረቶች ስለማስቀመጥ ኔቶ እስካሁን ምንም አይነት ፍላጎት አላሳየም በማለት ጠቅላይ ሚኒስትር ማሪን ለጣሊያኑ ዕለታዊ ጋዜጣ ኢልኮሬር ደላሴራ የሐሙስ እትም ላይ በታተመ ቃለ መልሳቸው ተናግረዋል። ፊንላንድና ስዊድን ባለፈው ረቡዕ የኔቶ ኅብረትን ለመቀላቀል በይፋ ጥያቄ ያቀረቡበት ዋነኛ ምክንያት ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ ነው ያሉት ሳና ማሪን ባለፈው ሮብ ከጣሊያን አቻቸው ማሪዮ ድራጊ ጋር ተገናኝተው እንቅፋት የሆኑ ሁኔታዎችን ሁሉ በውይይት ሊፈቱ እንደሚችሉ አጽንኦት ሰጥተው ተነጋግረዋል። ጠቅላይ ሚኒስትር ማሪን እኔ በዚህ ደረጃ ከቱርክ ጋር ሊኖሩ ለሚችሉ አለመግባባቶች፣ ጥያቄዎች የሚታረመውን ሁሉ ለማረምና ሁኔታውን ለማረጋጋት እንዲሁም ከሌሎች አባል ሀገሮች ጋር ውይይት ማድረጉ አስፈላጊ ነው ብዬ አምናለሁ በማለት ለጋዜጣው ተናግረዋል። ጣሊያን ፊንላንድና ስዊድን ኔቶን ለመቀላቀል ማመልከታቸውን በጥብቅ እንደምትደግፍና ሁለቱ አገሮች

የአዞቭ ባታሊዮን ሻለቃ ምክትል አዛዥ ፓልማር ካሊና እሱ እጁን ቢሰጥም በእሱ እዙ ውስጥ የነበሩ ብዙዎቹ ጓዶቹ አሁንም በአዞፍ ሳል ፋብሪካ ቅጥር ውስጥ እንዳሉ የሚናገርበት ቪዲዮ ይፋ ከተደረገ በኋላ ሲቪሎችን ከእገታ ነፃ ማድረጉና እጅ ለመስጠት ፈቃደኛ ያልሆኑትን የመደምሰስ ሂደቱ እንደቀጠለ መሆኑን ትላንት ማምሻውን ከስፍራ የወጡ ዘገባዎች አመልክተዋል። ይህ በእንዲህ እንዳለ ከትላንት በስቲያ ማሪዮፖልን መልሶ ለመገንባት በቼቼኑ መሪ ራምዛን ካዲሮቭ ጥሪ መደረጉን ተከትሎ በትላንትናው እለት ብቻ 30 በመቶ የሚሆነው የከተማዋ ክፍል ጦርነቱ ባስከተለ ውድመትና ቃጠሎ ተከትሎ የነበረውን የከተማዋን ገጽ መጽዳቱን በዚያ የሚገኙ የመረጃ ምንጮቻችን በምስል የታገዘ መረጃ ደርሰውናል። በአዞቭ ባህር ዳርቻ ላይ የምትገኘው የማሪዮፖል ከተማ መሰራረቷ እንደ ኢሮፓያን አቆጣጠር በ1778 ፓቭሎቭስክ በሚል ስያሜ ሲሆን ነገር ግን በቀጣዩ ዓመት በ1779 በወቅቱ የአካባቢው ልዑል ሁለተኛ ሚስት ለሆነችው ማሪያ ፊዮዶቮር ክብር ሲባል ስሟ ተቀይሮ የጳውሎስ ማሪያ በሚል ተተክቶ ማሪዮፖል ተግላ ተብላ መቅረቷን የታሪክ መዛግብት ሰንደዋል። በ2017 በተደረገ ቆጠራ የ446 ሺህ ነዋሪዎቹ መኖሪያ የነበረችው ማሪዮፖል ከዚህ ጦርነት መጀመር በፊት ነዋሪዎቹ 500 ሺህ ገደማ ደርሰው እንደነበር በተባበሩት መንግስታት ድርጅት የሰፈረው ጥናት ያመለክታል። ለቻናላችን እንግዳ የሆናችሁ ካላችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ትወዳጁን ዘንድ ግብዣችን ነው። ክቡራን የማያል መረጃ ቻናል ቤተሰቦች ለዕለቱ የነበሩን የአጫጭር መረጃዎቻችን እነዚህ ነበሩ። ከእኛ ጋር ስለነበራችሁ የአብሮነት ቆይታ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።